አቤት ጋሼ። የማት ማሌት? እንግዲያውስ በደጉም በክፉም ጊዜ ከኔጋ ለመኖር የገባሽውን ቃል አፍርሰሻል። ለእሱም ምክንያት የሆነው ደግሞ የሀብት ይሸጥ ከእኔ ይልቅ ንብረት፣ ከልጄ ይልቅ መኪናዬን ወድሻል። ጋሽ ተረጋጋ። አልገባሽም? በደንብ እንዲገባሽ ይን

አኩርፈሽ ነው? ምን ስላጠፋሽ እቀይምሻል? አንቺ ነሽ በጣም ጥሩ ሰው ነሽ። እያሾፍክብኝ ነው እንዴ? ጥሩ ሰው መሆንሽ ትጠራጠራለሽ እንዴ? አይቶ፣ በቃ አኩርፋኛል። ንብረቷ ይሸጥም ስላልኩ ነው አይደል? እሱን እኮ ከጨረስን ቆይ፣ ደግሞ እንደዚህ አይነት ነገር በልጅ ፊት እንዳትናገሪ። ቅድስት፣ ቅድስት

ሰላሙ አሌኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ኔ በአልሐምዱሊላህ ሰላም ነኝ። ይህ እንግዲህ የእንጀራ ልጇን የምትመርዘው ጨካኝ ሴት ምሳሌ ክፍል ሰባት ይዤላችሁ ቀርቤያለሁ ማለት ነው። ውዶችዬ እንግዲህ ምሳሌ ተኝታለች ማለት ነው። ታማ ከክላስ ዋሄዳ መሀሌት ቅድስት ሂዳ እያናገረቻት ነበረ ማለት ነው። ቅድስት እንግዲህ እያሳሳቀቻት ነው ማለት ነው። ምሳሌን ምሳሌ ደግሞ እንዴት ቅድስትዬ፣ ከኛ ጋር የማትሆኝ የኔ እናት የማትሆኝ ብላ ጠየቀቻት ማለት ነው። ቅድስት ደግሞ ለምን ይህን ለምን ትያለሽ? ብላ ምሳሌን ነገረቻት ማለት ነው። ኧረ እንደዚህ አይባልም ቅድስትዬ፣ መሀሌት የሰማች እንደሆነ ትቆጣሻለ ብላ አነጋገረቻት ማለት ነው። ከዛ መሐሌትም እንግዲህ መታ ሳሎን ላይ ቁጭ ብለው እያወሩ ነው ማለት ነው። ብሩኬ ጋራ እንግዲህ መሐሌት ደግሞ እንደዚህ ቤቱን ሽጠህ ካላካፈል ከይ ብላ ብሩኬን እያወራችሁ እያለ አንቺ ምን አይነት ጨካኝ የሆነች ነው እንደዚህ የምትይኝ ብሎ ብሩኬ ተናግራ ማለት ነው። እንግዲህ መሐሌት ደግሞ እንደዚህ የምትል እንዴት ቤቱን እኔ የገባው በኋላ አይደለ የተ እንትን ተዋውለን የገባን ብላ አለች ማለት ነው መሐሌት ማለት ነው እንግዲህ አንቺ። ብሩኬ ደሞ መሐሌት እንዴት እንዲህ ያለ ጨካኝ ነሽ አንቺ ብሎ ተናገራት ማለት ነው። ከዛ እሷ ደሞ መሐሌት ደሞ እስከዛ ደግሞ በክስ እንትን እላለሁ ብላ አለች ማለት ነው። ከዛም እንቢ ካልክ ከእንቢ ካልከኝ በርግማን ታገኘዋለህ ብላ ተናገረችው ማለት ነው መሐሌት እሱ ደግሞ እሱ ደግሞ ብሩኬ ደግሞ በመድኃኒት ፈጣ ስላዘንሽላት ነው ብሎ ተናገራት ማለት ነው። ከዛ ተናደደ እሱም። ከዛ መጨረሻ ላይ ሄዶ ምሳሌ ጋራ እያወራት እያለ ምሳሌዬ እንድታደርሽልኝ ብሎ ተናገራት ማለት ነው። ምሳሌዬ ትናንት ነው ለውጣለው ዛሬ ብሎ ሲያወራትኝ ከቅድስት ጋር እኮ አብረን ነው ያደርን ብሎ ብላ አለችው ማለት ነው። ከዛ ብሩኬ ዛሬ ትምህርት ቤት ትምህርት ቤት እንሄዳለን። ዛሬ ግን ሆስፒታል ቀጠሮ አለን ብሎ ሲነግራት ምሳሌ ደግሞ ቅድስትዬ አብራን ተዳለች ብላ ጠየቀችው ማለት ነው። እንግዲህ ምሳሌ ደግሞ ቤቱን ማን ይጠብቀዋል ብሎ መለሰላት ማለት ነው። ብሩኬ ብሩኬ ደግሞ ቅድስት ቅድስት እያለች ስትልበት ምሳሌ ዋ ምን አድርጋሽ ነው ብሎ ብሩኬ እንትን አላት ማለት ነው። እንግዲህ ኧረ ብላ ስትለው እንግዲህ ሚስጥር መጠበቁ ነው ብላ ብሎ አላት ማለት ነው። ምክንያቱም ቅድስትን ምሳሌ እናት ሀኛ ጋር ሁኝኝ ሁኒ ብላት ነበረ። ያንን ለማውራት ጨንቋት ማለት ነው እንግዲህ አባዬ እንግዲህ ጠንካራና የማይበገር አባት ነው ያለሽ አብሽሬሽ እሺ የኔ ልጅ ብሎ አንተን አበሽራት ማለት ነው። ሳማ አድርጎ ጨርቋን አለባብሶ ወደ ሳሎን ሄደ ማለት ነው። ብሩኬ ከዛ መሐሌትም መሐሌትም ከሳሎን ቁጭላ እየጠበቀች ነበር። ቁጭላ ቁጭላ እየጠበቀች ነበር ማለት ነው። ከዛ ከመሃል ላይ ቅድስት ቅድስት ብላ ሀጣርታ መሐሌት አቤት ብላ አቤት ብላ ቀረብ አለቻት ማለት ነው። ቅድስት እረ እትዬውም ቀረ ብላ መሀሌት በጣም እንትና አለችባት ማለት ነው። ጨዋችባት ማለት ነው። አ ተናናቅን ብሬን አላመጣሽ ከናናቅን ብላ ሰጨውባት። ኧረ እኔ ለገንዘቡ ሰርቼ ሰጥሻለሁኝ ብላ መለሰችላት። ማን ነው ቅድስት ደግሞ እሺ አሁን አንቺ ዘገምተኛ የዛሬ የዛሬ መቶ አመት አከፍልኝ ብላ አናገረቻት ማለት ነው። ከዛ ወይ ትዶ ነው ወይ ትዶ ነው ልጆቹን ስትል ምሳሌን ማለትሽ ነው ብላ መለሰችላት ማለት ነው። ቅድስት ደግሞ በቃ እሺ ምግብ ላቅርብልሽ ብላ ስትጠይቃትኝ፣ ስንት ማንኪያ መርዝ ጨመርሽበት? ብላ መሃሌ ተናገረቻት ማለት ነው። አይናን ፈጠጥ አርጋ በቃ እዚህ ቤት እየተመካከራችሁ አይደል እንደ ስታቃጥሉኝ የነበራችሁ ብላ ስትናገራት፣ መውደቂያሽን አሰይ ብላ መሃሌ ተናገረቻት ማለት ነው። ከዛ ቅድስትም ወደ ኩሽናዋ ልትሄድ ስትል ይህን ካልሳንሹ ብላ መሀሌት እግር ስር ያለውን ካስ ልታነሳ ስትል በጥፊ አጩላ ጣለቻት ማለት ነው። ደና ጠረን እንዳለው ሰው ይሄንን እንትን ብለሽ ታሸችኛለሽ ክርፋታም ብላ ስትናገራት ጉንጯን ይዛ ቅድስትም ሄደች ማለት ነው። ወደ ኩሽና። ከዛ መሀሌትም ተናዳ ቁጭ ብላለች ማለት ነው። በጣም ስሬስ ሆናለች። በጣም ተናዳለች ማለት ነው። ከዛ እንትና ደግሞ ብሩኬ ደግሞ ከሳሎን ቁጭ ብሎ ልጁን እያስጠና ነበር እያስረዳ ነበር ማለት ነው። እዛ በመሀል ላይ ትመጣና መሀል የትም መታ ወረቀት ትሰጠዋለች ማለት ነው። ለብሩኬ አንብበው አንብበው በዚህ ጨለማ ወይን ነው የምትሄጂ ብሎ ሲያወራት አስብልሻለሁኝ እያልከኝ እንደ ይሆን ብላ ስትናገረው ከዛ ምሳሌ ደግሞ በዚህ ሰዓት በዚህ ምን አለሽ ብላ ስትናገራት፣ እንግዲህ ከዚህ በኋላ እናትሽ አይደለሁም ብላ አለቻት ማለት ነው። መሀሌት ከዛ ብሮኬም ተናደው እስከዛሬም ቢሆን እኮ አንቺ እናቱ አይደለሽም ብሎ እሱም እንትን አላት ማለት ነው። በቃ ያለሽን ከእኔ ጋ ነው እንጂ ከእሷ ጋር እንዳትናገራት ብሎ ተናገራት ማለት ነው። ከዛ ብሩኬም ምሳሌን ሂጂ ይዘሽ ወርሳሽን ከክላስሽ ግቢ ብሎ አላት ማለት ነው። ከዛ ወረቀት የሰጠችውን መሀሌትን ገልጦ እያነበበ እሷም ቆም ብላ ታየዋለች ማለት ነው። እዛ አነበበው ብሩኬም ምንድን ነው የፍች ወረቀት ብሎ ጠየቃት ማለት ነው። ከዛ ይሄ ደግሞ የክስ ወረቀት አው ምንም ሀብት የለሽም ብልህኝል አላውቅሽም ብለህኝል ይህን ደግሞ ፍርድ ቤት ቁመ ታዋረዋለህ ብላ ትለዋለች መሀልቤት ማለት ነው። ከሀብቴም ከኔጋርም ጋርም ልትኖሪ አቺም ብሎ መለስላት። እኔ ከማግባ በፊት እ እኔ ከማግባች በፊት ምንም ነገር የለሽም ብሎ ሲመልስላት፣ ቤቱም ሆነ መኪናውም የጋራ ነው ብላ ትመልስለት ማለት ነው። ከዛ ይሄንን ተረተርክን ለታማሚ ልጅ ሂደተ ነገር ብላ ስትለው ብድግ ብሎ ተንበርክኮ፣ ሁሉም ሰው ይሳሳታል፣ ሁሉም ሰው ይሳሳታል ብሎ አላት ማለት ነው። እባክሽ እባክሽ ማህሌት እየለመንኩልሽ ነው። ማህሌን ማህሌን። እና እንግዲህ የዛሬው ቪዲዮ ይህን ይመስል ነበር ውዶቼ። ላይክ፣ ከሰብስክራይብ ሸር ማረጋሽን አትርሱ። አበረታቱኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ደና ሁኑልኝ። ባይ ባይ።